ለማንም ሰዓት ነው ይህንን ሰዓቱ እኛ ብቻ ሳይሆን በማንም ቦታ ላይ ድርቅ ስለከሰተ እኛም በድርቅ ምክንያት ስለመጣ በዚህ በፖለቲካ ሳይሆን ህብረተሰብ እንደገና ደግሞ በሰብአዊ ቱ መቀበልና እዚህ ላይ የመጠበቅ በጎረቤት

ይህ ማለት በድርቅ የመጠበቅ ወንድነት ነው አጥቶ ይላሉ። በትልቅ ስማግሎች በሃይማኖት አባቶች በዚህ ላይ ያለበት ፋኖም በጎን በማንም ቦታ ላይ በአፋር ህብረተሰብ በሰላም እና በእንትን ላይ ሁላችን እኛ ተቀብሎ እስከዛሬ በሰላም እንደተቀመጡ እንመሰግናለን። ሁለተኛ ደግሞ በዚህ አሁን ዛሬ

እናንተ ከዳሬ በእህል ሳይሆን ከእህል የበለጠ እርዳታ ካሁን በፊት ተዳርጓል። ለምን እርዳታ ማለት በምግብ አይደለም፣ በሌላውም አይደለም። ሲኒማ እዚ ማከበር ራሱ እርዳታ ነው፣ ያ ትልቅ እርዳታ ነው። ሁለተኛ እስከ ዳሬ በሰላም አንድ ሰው እና አንድ ሰው በማጥፎ አይን ባይ መኖር ራሱ ይህ ትልቅ እርዳታ ነው። ለማንኛውም

ለምን መግቢያ የለም ስራ ማለት ነው። ሁለተኛ ደግሞ የዳከመ ከብቶች ለማንሳት ቲዲ ቢሆኑም ትንሽ ያንን ለእርጋታ ትንሽ ይፈልጋለን። እንመሰግናለን። ሞራ ሞራ ስታንድ ተረስተልን። አድማጭ ተመልካቻችን በዛሬው ዕለት በዚህ በሸዋ ጠቅላይ ግዛት በይፋት ቀጠና ተገንተን በይፋት ቀጠና በተለይ

እዚህ በቀወት ወረዳ በፍሪብሪ ቀበሌ ተገኝተን ከአፋር ወንድሞቻችን ጋር አጭር ያለች ቆይታ እያደረገ ነው። በቅርቡ እንደ ሁላችሁም እንዳያችሁት የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ዋና አዛዥ አርበኛ መከተው ማሞ ከአፋር ቀጠና ከአፋር ክልል ወገኖቻችን በድርቅ ምክንያት ተፈናቅለው ወደዚህ ወደ አማራ ክልል ወንድሞቻችን ብለው የቀን እንስሳ ከብቶቻቸውን እንዲሁም የግመሎቻቸውን ጭምር

አጠቃላይ ቤተሰቦቻቸው ነው። ጀምር እዚህ እንደምታዩት እህቶች አሉ፣ እናቶች አሉ፣ ህጻናት አሉ። የዛሬ አምስት ወር ወደዚህ ቀጠና መጥተው ይገኛሉ። ይህም በተመለከተ መሪያችን አለቃ መክረው ማሞ እነኚህ ወገኖቻችን ባሉበት ቀጠና በመሄድ ባለፈው ሳምንት ጉብኝት አድርገዋል። በዛ መሰረት ለሕዝባችንም አጠር ያለ መልዕክት አስተላልፈው ነበር ጥሪ አድርገው ነበርና ምን ማለት ነው

በነኝ ወገኖቻችን አጠቃላይ የአማራ ህዝብ ሆነ ሌላው የሰብአዊ መብት ድጋፍ የሚሰጡ አካላት አስፈላጊ ትውብር ትብብር እንዲያደርጉላቸው ጥሪ አቅርበው ነበርና በዛ መሰረት በዚህ በተለይ በኩርብሪ ቀበሌና በዋጮ ቀበሌ ህብረተሰብ ህዝቦቻችን በተለይ በአባት አርበኞች በኩል በቂ የሆነ አስተባባሪነት በማድረግ

አስፈላጊውን ለወገኖቻችን ድጋፍ አድርገዋል። ይህም በተመለከተ እዚህ የአፋር አባቶች አጠገቤ ይገኛሉ። እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ከፍተኛ አመራሮች፣ በተለይ የአጼ አምደጭ ወንኮር ከፍተኛ አመራሮች ይገኛሉ። የቀበሌው የፋኖ አርበኞች፣ ፋኖ አመራሮች አጠገቤ ይገኛሉ።

እንደው እንደውም በተመለከተ በተለይ አባታችን እንደው ነው ባቋንቋ የሚችሉ ከሆነ ወገኖቻችሁ የአማራ ልጆች፣ እኛ አሁን በዚህ ሰዓት የፖለቲካ ኢሹ አይደለም፣ የፖለቲካ ጥያቄ አይደለም። ሰባዊ ስለ ሰባዊ ብለን የአፋር ወገኖቻችንን ለመደገፍ በምንችለው ምንም እንኳን የህልውና ትግል ላይ ብንሆን፣ በምንችለው እናንተ ለመደገፍ ወደዚህ መጥተናል። እንደውም በተመለከተ እንደው ምን ተሰማችሁ?

እውነት ነው። በቅርቡ ዋና አዛዥ ሻለቃ መከታው ማሞ ወንድሞቻችን የአፋር ወገኖቻችን በተፈናቀሉበት ካምፕ ተገኝተው ባደረጉት ንግግር አንድ እርሶን የሚመስሉ አንድ አባት መልዕክት አስተላልፈው ነበረ። በተለይ ወደዚህ ቀጠና የመጣ ነው የሸዋን ህዝብና የአማራ ፋኖ አመራሮችና አባላትን ተማምነን ነው ብለው ተናግረው ነበርና

እውነትም ያው እርሶም ያንን ነው የደገሙልን። በድጋሜ ለሳቸው አንዴ ሞራል ስጡ፣ ከልብ አመሰግናለሁ። እስኪ አሁን ደግሞ በተለይ በዚህ ቀጠና አዲስ ያው የተደረገውን ጥሪ ተቀብለው በዚህ በኮኑ ቀጠና ለወገኖቻችን ከማንኛውም ቀጠና ፈጥነው ሰንደ የመሰለ ያላቸውን ህዝባቸውን አስተባብረው

ዛሬ አምስት ወር ያህል ይሆናል። እዚህ ቀጠና ላይ የአፋሩ ወንድሞቻችን ከብቶቻቸው ይህን የመሰለ ለምለም ቦታ ላይ እያገዱ ከብቶቻቸው ከነበረባቸው ጉስቁልና አሁን ያሉበት ሁኔታ ይገኛልና፣ ለወንድሞቻችንም ደግሞ ይህን የመሰለ ማህበረሰባቸውን አስተባብረው ይዘው ስለመጡ ስለወንድሞቻችን አንድ አንዴ ለአርበኛ ፋኖ አበበ ሞራሱ

ሰኖ አበበ እንደው ይሄን ለማድረግ ያነሳሳቸው ምንድን ነው? ለሎጎቻችን ሁሉ ነገር ተብሏል። ብዙም ምን የለኝም፣ ግን በጣም ደስ የሚል ነገር ነው። እኛም ያው እነሱ ከመጡ ጀምሮ በጥሩ ነገር ነው እየተቀበልናቸውም። በሀሳብ ነበር እስካሁን የደገፍናቸው። ደግሞ አሁን ትንሽ ደስ ይል እንደ ወገናዊ የሚለውን ነገር እንደ ወንድምነት የሚለውን ነገር ለአንድ ቀን እንደ ሁለት ቀን የሚሆን ድርቆሽ ያቀረብላቸው

ትንሽኛ በቃ የውዴታችን ብዛት ነው። ከእነሱ ጋር እኛ በቃ እስታሁን ድረስ ይኸው እኛ ጋር ይመጣሉ፣ በነጻነት እንቀጣጣሉ። ሀሳብና ሀሳብ ነው አማርኛ የሚሉትም እየተለዋወጡ እስታሁን ድረስ ከርመናል። ይኸው ደግሞ ዛሬ ለዚህ ቦታ ላይ ያው ትንሽ ብዙ ነገር አይደለም ያመጣንላቸው፣ ግን ትንሽ የደስታችንና የሙራናችን መግለጫ ነው ያመጣነው ዛሬ። ከዚህ ውጭ ምናምን የምለው የለኝም፣ እንጨርሻለን።

እውነት ነው። እንደ በተለይ ይህን ሀሳብ በዋናነት አለቃ መቅደው ማሞ ባቀረቡት ጥሪ መሰረት ለሳቸው ነበረ ያዋየናቸውና ቁጥር አንድ ምንም ሳያመነቱ ጥሪውን ተቀብለው ይህን በምታዩት ልክ ለህዝባቸው፣ ለወገናቸው፣ ለአፋር ህዝብ ፈጥረው የደረሱ የዚህ ቀጠና የዚህ ክላስተር የአባት አርበኞች ፋኖ አስተባባሪ ናቸውና ከልብ እናመሰግናለን።

እስኪ፣ በመቀጠል የዋጮ ቀበሌ እዚ አካባቢ ያለው ክላስተር የፋኖ የአርበኞች ፋኖ አመራር የሆነው ወንድማችን አርበኛ ፋኖ ሞርድ እዚህ ይገኛልና፣ እስኪ አንዳንድ መልዕክቶች በወገኖቻችን ተሳሉ ትፈልጋለሁ። አመሰግናለሁ። በመጀመሪያ ፈጣሪ ነው ማመስገን የምፈልገው፣ ምክንያቱም ከትንሽ ቀን ወዲህ ያየነው አበሳ ከባድ ነበረ።

በተለይ አምና ከፍተኛ ችግር ነበረ፣ በእኛ አካባቢ ያለው እንደሚታወቀው፣ ነገሮችም ሳይመለሱ ቀጥተው እስካሁን ያልተመለሰ ቀበሌ ማለት እንደ አካባቢያችን ያን አልፈን እዚህ ሰዓት ላይ ለደረስ ነው ለፈጣሪ ምስጋና ይሰጣል። በመቀጠል ማሰብ ካለብን እንደ ሰው አይነት ማሰብ አለ። እነኚህ ሰዎች የመጡት በቅንጦት አይደለም፣ ሌላ ነገር ፈልገው አይደለም። በችግር በተፈጥሮ ችግር ምክንያት ነው የመጡት።

በተፈጥሮ ችግር ሲመጣ ሰው ወደ አንድ ቦታ ሲመጣ ሰው ያለውን የተቻለውን ያህል መተባበር ኢትዮጵያዊነት ነው፣ ሌላ ምንም አይደለም። ምክንያቱም ሀገራችን የብዙ ብዙ ብሔረሰብ ሀገር ነች። አንዱ ብሔር ከአንዱ ብሔር ጋር ተነጣጥሎ ከሆነ በጣም ከባድ ስለሚሆን ስለዚህ እኛ አፋሮች ብቻ ሳይሆን በመሰረቱ አፋሮች ናቸው። አሁን እዚህ አጠገባችን ያሉት ማንኛውም ብሔር ቢሆን

ተነጣጥለን እንድንኖር አንፈልግም እኛ እንደ አማራ እንደ ፋኖም እንደዚያ ነው ማለት ስለዚህ እነኛ አፋሮች እኛ ጋር መጥተዋል በተለይ ከአምስት ወር በላይ ይሆናቸዋል ብዬ ገምታለሁ በተቻለ መጠን በተቻለ መጠን ተቻችለን እኛም ጋር ችግር ቢኖር የተፈጥሮ ችግርም ቢኖርም ያመጣንብንም የፖለቲካው ተጽዕኖም ቢኖር ተቻችለን ባለችን ነገር ከብቶቻችንን የሚቀምሱትን ነገር እንዲቀምሱ ይነሱ

እኛም የቀመስናትን እንዲቀምሱ መንደር ለመንደር ለሴቶችም ለወንድሞቻችንም በተቻለ መጠን ድጋፍ እየተደራረግ ነው። እኛም ራሱ የራሳችን የቻለ ችግር አለ። ለምሳሌ ከ2016 መጋቢት ሁለት ወዲህ ጀምሮ እንደምታውት አፋሮችም አይተውታል በጣም በርካታ በሄክታር የሚቆጠር መሬት አድሯል። ለምሳሌ እፍራታ እና ግድም የሚባል የነጀሶ ቀበሌ

ሙሉ በሙሉ ወደ ሁለት ዓመት አስቆጥሯል፣ ካደረ ማለት ነው። ስለዚህ ይሄ መሬት አደረ ማለት ተዘርቶ ማሾ ተዘርቶ ቢሆን በቆሎ ተዘርቶ ቢሆን አይደለም አፋርን ጎረቤት ኦሮሞንም ብሔረቱ አጠቃላይ የሚመግብ ነበር። በማናውቀው ነገር ግን እየተጋጨን ይሄው ከኦሮሞ ብሔረሰብ ጋር እስካሁን ድረስ ተለያይተን ያለ ነው። ስለዚህ እንዲሁ ተለያይተን እንቀራለን ነው የሚል ግምት የለንም፣ እንደኛ እንደአማራ እንደፋኖ ነው ማለት ነው። ጊዜ ነው ያመጣው ጊዜ ይመልሰዋል። ስለዚህ

የተቸገረን መርዳት በማንኛውም ሃይማኖት በማንኛውም ብሔር የተፈቀደ ነው። ስለዚህ ዛሬ ይችን ነገር በአርበኛ መከታማሞ ጥሪ ተደርጎልን እገዛ አርጉ ተብለን ባለችን ያደረች መሬት እንዲሆን አርሰን የቀመስናትን እንዲቀምሱ ብለን ብታንስም ይችን ነገር ዛሬ ይዘን ቀርበናል። ስለዚህ የሚሻለን መተባበሩን መተጋገዙ፣ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ተከባብረን ተቻችለን

ብሔር ብሔረ ሰዎች አንድ ላይ እንድንኖር የሚፈልገው በጥቅሉ ባጭሩ ያለ መልዕክት ይሄ ነው። አመሰግናለሁ። ለወድማችን ወራሽ